በዚህ ቀን ተደሰተ የተባለ ሊድ ዋዜማ ሲደርስ መንዞም የሚለቁልን ሰዎች አሉ። ማለት ሙዚቃ እንግዲህ ይህን ሙዚቃ ነው፣ አለማዊ የሆነ ክላሲካል፣ ክራር ምናምን ጊታር ያለበት ነው። ወደዳችሁን ጠላችሁ ማለት ነው፣ የሙዚቃ መሳሪያ ያለበት ነው። መልዕክተኛው ዐለይሂ ሰላቱ ወሰላም ኢማሙ ቡሃሪ በዘገቡት ዘገባቸው ላይ 5268 ላይ እንዲህ ይላሉ፣ ከእኔ ህዝቦች ውስጥ ብልት ማለትን ዝሙት፣ ሀር ልብስ ከምር የሙዚቃ መሳሪያ ሀላል ናቸው የሚሉ ሰዎች ይመጣሉ ይላሉ ማናቸው ያሉት የአላህ መልክተኛ እንግዲህ አስቀድሞ የተነበዩትን ትንቢት ዛሬ ላይ እየተፈጸመ ነው የሙዚቃ መሳሪያ ሀላል አድርገው ለዛው ደግሞ ረመዳን በወጣ በማግስቱ በኢድ ዋዜማ ምን ያደርጋሉ በሙዚቃ ተደሰት ያሉ ይህን ነገር የለም እስልምና ውስጥ ባይሆን እኮ ግጥማቸው ራሱ እኮ ቢያምር ደስ ይል ነበራ ግን ስሙት እስኪ ሰላም ስጠር ምናምን፣ ይህ ከአለማዊ ዘመት የተኮረጀ የአስቴር ነው ምናምን የሚባሉ የእነሱ ዘፋኞች እንትን ነው የሚመስለው። ወይ ድምፅ የላቸው አውዙ ኢድ ነው ዛሬ ተደሰት። በዚህ ቀን ፍቅር ሰላም ይስጠን። ብራዘ ቢዳ እያስፋፋህ ነው። ወጠጤ ናቸው ባይዘው፣ እነዚህ ልጆች ወጠጤ ናቸው። ከኔ የባሱ ወጠጤ የሆኑ ግለሰቦች ናቸው። ቲክቶክ ላይ ታቁታላችሁ። እና እነዚህ ረመዳንን መጨረሻ ላይ ቢዝነስ ነው የሚሰሩት ባይዘው። ወደዳችሁን ጠላችሁን ቢዝነስ ነው አሁን ክላሲካል እዚ ጋ ማለት ነው፣ ሲጀምር ጊዜ ያዘዘ ሲል ሙዚቃ አይደለም ወይስ ነው? የሙዚቃ መሳሪያ ነው አይደለም? ነው። ግልጽና የማያሻማ ነው። የሙዚቃ መሳሪያ ነው። የሙዚቃ ቶን ነው ያለው፣ የሙዚቃ ሳውንድ ነው ያለው፣ የሙዚቃ ሁሉም ነገሩ ያለው የሙዚቃ ከዛስ፣ ኢስላሚክ አደረጉት ምኑ? ግጥሙ። ከዛ ቶፊቅ ምን ብሎ ነው የሚጀምረው? ኢድ ሙባረክ እያለ ከኋላ ለለለለ ይላሉ፣ ወንዶች ማለት ነው። አውዙ ቢላ ምን ሸይጣን ወንድ ልጅ ለለለ ሲል ቀሚስ አለበሰም ጆሮ ጌጥ አላደረገን። ከዛ ለለለለ ይላል፣ ይደብራል። ከዛ በኋላ በተፈታ ማግስት ማለት ነው እንዲ አይነት በርግ። ሴቶች ማዜም ይችላሉ ወይ? በደንብ ወንዶች ሳይሰሙ መጫወት ይችላሉ። መልክተኛ ላይ ሰላቱ ወሰላም ሀበሻዎች ሲጫወቱ ይመለከቱ ነበር። የተለያዩ ነገራቶች አሉ። ነገር ግን ለማን ነው? ለወንድ ነው። ዛሬ ላይ ያለው ነው ወይ? በፍጹም አይደለም። ዛሬ እኮ የቢዳና የሽርክ መናኸሪያ ነው። መንዞማ ባይዙ የሽርክ የቢዳ መናኸሪያ ነው። የቢዳ ሲባል ምንድነው? ለምሳሌ ጤናማ የሆኑ ግጥሞች አሉ አይደለ? አንዳንድ ሙነሽድ የሚባሉ ሰዎች ነገር ግን ጤናማ የሆነ ግጥም ራሱ በምንድነው የሚበክሉት? በቢዳ ማለትም፣ በሙዚቃ መሳሪያ ከዛ የሙዚቃ መሳሪያ ያለበት ደግሞ በቃ እንደ ትልቅ ዳዋ ነው የሚያዩት። والله ዳዋ ሊሆን አይችልም በፍጹም ማለት እስልምና የማያውቀው ለማዎችን የከለከሉት ነገር መልክተኛው አለይሂ ሰላቱ ወሰለም የከለከሉትን ነገር አንተ መተህ ነው ይህን ነገር ይፈቀዳል ብትል አልሰማህም። ብራዝ በስልምና ነሽዳ ይቻላል? አው ይቻላል። ነሽዳ ማለት ምንድን ነው? ግጥምን በዜማ መልኩ ማንበብ። ባይዘው ዜማ ቅላጤን ሊኖረው ይችላል፣ ነገር ግን የሙዚቃ መሳሪያ ሳይጨመር። በቅርብ ቀን እኔ ራሱ ነሽዳ ወጣል ላረፋይ ኢድ ምናምን ነገር ይያርኩኝ ማለት ለማንኛውም ግን እነዚህ ሰዎች አላህን ሊፈሩ ይገባል። የይጥቅን ከሚደረጉ ነገራቶች መካከል የመጀመሪያው እና ዋንኛው ተክቢራ ነው። ተክቢራ በህብረት ማድረግ ዛሬ ላይ ግን ከተክቢራ ይልቅ ሰዎች የሚያደርጉት ምንድን ነው ስንል፣ እንግዲህ እንዲህ አይነት ነገር ማለት ነው። ቢዳ እንመልከት ባይዘው ይሄ ጤናማ የሆነ ነገር ነው፣ እያሳየዋቸው እንጂ ሴትና ወንድ አንድ ላይ ደባልቀው ምናምን አንድ ላይ የሚጨፍሩበት ሁኔታ አለ። ዒድ እንደዛ አይደለም። መልክተኛው ዓለይሂ ሰላቱ ወሰላም በእንዲህ ሁኔታ አላስተማሩንም። ሰዎችን አዛ እያደረጉ ከዛ በኋላ ደግሞ በየመሃሉ ክብ እየሰሩ እየጨፈሩ ምናምን እንዲህ ነገር መልእክተኛው ዓለይሂ ሰላቱ ወሰላም አላስተማሩም። ነገር ግን አላህን ታልቃለህ፣ አላሁ አክበር እያልህ በተክቢራ ደምቀህ ወደ መስገጃ ቦታ ትሄዳለህ። ሜዳ ይሆናል፣ ስቱዲዮ ሊሆን ይችላል፣ በተለያዩ ቦታዎች ትገኛለህ ማለት ነው። መልእክተኛው ዓለይሂ ሰላቱ ወሰላም ያስተማሩን ያ ነው። ከተሰገደ በኋላ፣ ከዛ ዝያራ ካለብህ ዘመድ ትጠይቃለህ። ተዘያየሩ ብለዋል ብሎን ደግሞ መሳኪኖች ካሉ በተቻለ አቅም ታበላለህ። ይህን ነው እስልምና የሚያዘው፣ እንጂ ዛሬ ላይ ሴትና ወንድ የደባለቀ ከዛ በኋላ የይትቀን ነው ተደሰት የሚባል ሸራ የለም። ሰዎች መጠንቀቅ ያለባቸው ፈጣሪያቸውን ማመስገን ያለባቸው ባይዘው ምን ጊዜ ነው? በደስታ ጊዜ ነው እንጂ ፈጣሪህን የምታስታውሰውማ። በሀዘን ጊዜ ከሆነማ ፈጣሪ የለም የሚል ኤቲስት ራሱ ጭንቀት ውስጥ ውጥረት ውስጥ ሲሆን ጊዜ ፈጣሪውን ያመሰግናል። ረ ፈጣሪ አላሁ Subhanahu ታላ። ቀደም ሲል የነበሩ እነዚያ የመካ ሙሽሪኮች ካላህ ውጭ የሚጣሩ ሰዎችን ባህሪያቸውን ሲናገር ምንድን ነው የሚለው? ሰማይና ምድር የፈጠረው አላህ ነው ይላሉ። ከዛ በኋላ የተለያዩ ጣዖትን ይዞ ነበር አይደለ። እነዚህ ነገራቶችን ለምንድን ነው የምትይዙ ብለ ብትጠይቃቸው ወደ አላህ ያቃርቡናል፣ አማላጆች ናቸው። በአላህና በእነሱ መካከል የሆነ ግርዶሽ ያለው ይመስል ዛሬ ላይ በከሊሺ ካልሆነ ወይም ደግሞ በነቢው መሐመድ ካልሆነ አላህን ቀጥታ አላናግረውኝ የሚል ህዝብ ያለበት ነው። ህዝበ ሙስሊም ከዚህ ነገር ደግሞ መውጣት አለበት። ተውሂድ ላይ ነው መጠንቀቅ ያለበት ነቢያቶች ያስተማሩት አስተምሮ ስለሆነ ማለት ነው። አሃዳዊነትን ማያዝ አለበት እንጂ የመካ ሙሽሪኮች ለምሳሌ መርከብ ስትናወጥ ጊዜ የአላህ ብቸኝነትን ካላህ ውጪ መገዛት እንደሌለባቸው ያምኑ ነበር አላህ ከመርከብ መናወጥ ሲያወጣቸው ጊዜ ወዲያውኑ ያጋሩ ነበር። እና ዛሬ ላይ ደግሞ ያን መደረግ የለበትም ነው። ለካ ጤናማ መስሎኝ ነበር። ከኋላ ሴቶች አሉ። አጠገብ ጎን አላየኋቸውም ነበር ሐቅ ያው አይኔ ሴቶች ያሳይ ስቀልድ ነው። ለማን ነው ግን፣ የምር እየታያችኋል አይደለም? ተመልከቱ በደንብ ዙም አድርጌ አይተኝ ላሳያችሁ። እንግዲህ እንደተመለከታቸው አንድ ላይ ሴቶች አሉ። ምናምን ነገር ባይዘው ቪዲዮዎች ስላጣኋቸው ነው እንጂ በርካታ የሆኑ እንዲህ አይነት የኽትላጥን እንትን አለ ይክትላጥ ያለበት እንዲህ ወንድና ሴት ደባልቀው ከዛ በኋላ የሚያስጨፍሩበት ሁኔታ አለ። አላሁ ስብሐነሁ ወተዓላ ዝለስ ዝሙት ሲናገር ምንድነው የሚለው ላተቀራቡ ዜና ዝሙትን አትስራ አይደለም። ብራዘር ከመስራት አስቀድሞ የምትሄድበት ስቴፖች አሉ። እነዛ ነገራቶች አላሁ ስብሐነሁ ወተዓላ ዘግቷቸዋል። መመልከት ሊሆን ይችላል፣ መጨበጥ ሊሆን ይችላል፣ የተለያዩ ነገራቶች። ዝሙት የሚጀምረው ባይዘው ቀጥታ በመጠየቅ አይደለም። ወይም ደግሞ መርፌና ክር እንደሚሉት አይደለም። እንደዛ አይደለም። ዝሙት የሚጀምረው በይታ ነው። እይታህን ካልገደብክ ዝሙት ላይ ትወጥቃለህ። መልክተኛ አለይሂ ሰላት ወሰለም እነዛ ድንቅ የሆኑ ሰሃቦችን ጎዳና ላይ ሲመለከቱ ጊዜ ሴቶችን እንዳትመለከቱ አይናችሁን ሰበር አድርጎ ነው ያሉት። ኢማጅን አድርጎ ትዛዙ የሰጡት ማናቸው? መልክተኛ አለይሂ ሰላት ወሰለም። ለነማን? ለነዛ ብርቅዬ ለሆኑ ሰሃቦች አስቡት። ዛሬ ላይ ደግሞ ያለነው በፈተና ጊዜ ነው። ኢቭን አይንህን ሰብረህ ራሱ ፈተና ላይ የምትወጥቅበት አይነት ሴንቸሪ ላይ ነው ያለ ነው። ለማንኛውም ለዛሬ ይህን ካልኳችሁ አላህ Subhanahu Wa Ta'ala እስቲቃማ ይስጠን። በዚሁ የምንጸና ይሁን ረመዳን ላይ የምናንፀባርቀው ባህርኛውን ማንነት ዘላቂነት ባለው ሁኔታ አላህ Subhanahu Wa Ta'ala በዚሁ ላይ የምንቀጥል ያደርገን። ለዛሬ ይህን ካልኳችሁ ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ ሀዛ ወቢላሂ ተውፊቅ ወሰላላ አለ ነቢይና መሐመድ ወአለ አሊሂ ወሰህቢሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ ማሰላማ።